ምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድግ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት ። ዛሬ እንግዲህ በዓይነቱ ለየት ባለ ቪዲዮ መጥቼላችኋለሁ ውድ ቤተሰቦቼ። እነ ቶፊቅ እንግዲህ ወሎ ላይ ፏ ፈንተሽ እያሉ ከሶፊ እና ከሶፊ ጋር እንግዲህ ቶፊቅና ሶፊ እንግዲህ ፏ ፈንተሽ እያሉ ነው። እንዲሁም ሌሎችም የሬቻ ሊያከብሩ ወደኛ የመጡ ልጆች አሉ። እነሱንም ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ላይክ እና ሼር በማድረግ ቤተሰብ መሆን ነው። ሰላምታ ይህን አረሳሁም። አሰላሙ አሌይኩም ዋራህመቱላሂ ወበረካቱ ውድና የተከበራችሁ የሙስናኤል ቻናል ቤተሰቦች ለቻናሌ አዲስ የሆናችሁ ላይክ እና ሼር በማድረግ ቤተሰብ ሆኖ፣ ነባሮች ደግሞ በላይክ እና በሼር አበረታቱኝ እላችኋለሁኝ። እንግዲህ ይችን ከተማ እየጎበኛችሁ አብራችሁኝ ትቆያላችሁ ማለት ነው። እሱም እንግዲህ እነ ቶፊቅ ቶፊቅ እና ሶፊ እንግዲህ በረጅም ከረጅም ከረጅም ጊዜ ጥልና ብዙ አይነት ነገሮች እኛንም እያወዛገቡ ምንም ምንም እያሉ እንግዲህ ብዙ ቆይተው እንግዲህ አሁን ላይ ደግሞ የተስማሙና የተደላደለ ነገር ያለ ይመስለናል። እንግዲህ እኛ ሁሌም የምንፈልገው የእናንተን ደስታ የእናንተን ቤተሰብ መልካምነት፣ ጥሩነታችሁን ነው እንጂ መጥፎነታችሁን፣ መጥፎ እንዲደርስባችሁ አንፈልግም ማለት ነው። እና እናንተ መፋቀራችሁን ነው እኛ የምንፈልገው። ሁሌም ቢሆን ጥሩ ነገር እንዲኖር ጥሩ ነገር እንዲኖራችሁ መልካም መልካሙን ነው የምንመኘው። ስትጣሉ ተጨንቀን ለማስታረቅ እያሰብን ምናምን ነው። እናንተ እንግዲህ ደርሳችሁ ተጣላችሁ ብንባላችሁ ቁጥር እኛ ደግሞ አብረን እንጨነቃለን ማለት ነው። ሶፊ ምን ሆና ይሆን ቶፊቅ እንዴት ሆኖ ይሆን ምን ላይ ደርሰው ይሆን እንዴት እያለን እንኳን ከቻናላችሁ እንኳን ስትጠፉብን እንዴት እንደምንጨነቅ ተመልካች ይፍረድ። እና ሌላው ነገር እዚህ ጋ እንግዲህ የምናያቸው ነገሮች ሁሉም ጥሩ ናቸው ማለት አይደለም። ምክንያቱም አንዳንዴ መጥፎም ነገሮች ይከሰታሉ ማለት ነው። እንግዲህ ትናንትና ሩታዬ ምን እንዳደረገች አይታችኋል። ብዙ ተመልካች ብዙ ቀልቡ የተሰበረ አለ ማለት ነው። እና አንዳንድ ጊዜ ታዋቂ ስንሆን የምናደርጋቸውን ነገሮች እያንዳንዷን ነገር መጠንቀቅ ይኖርብናል። እኔ ታዋቂ ከመሆን አንዳንዴ አለመታወቅ እንደሚሻል ነው ደስ ማለት እንትን የሚለኝ ምክንያቱም እዚህ ጋ ታዋቂ በሆን ቁጥር ነገራችን ሁላ መረን እየለቀቀ ነው የሚሄደው። ለምንድን ነው እንደዚህ የሚሆነው ግን ማለት ነው እኔ እንደዚህ ኢትዮጵያዊነት ባህላችንን ይሄ የኛ ባህል አይደለም፣ ይሄ የኛ ደንብ አይደለም። ሁሉም ነገር በሀገሩ ነው የሚያምረው፣ አደል እንዴ? ሁሉ ነገር እንደ ሀገራችን ሲሆን ነው እንጂ ወጣ ያለ ነገር ባደረገን ቁጥር የሰዋፍ ውስጥ እየገባን ነው የምንሄደው። እንዴ የረኔ ይሄንን በውጭ ራሱ አላየውም። እኔ ምናልባትም እንደው አርቲፊሻል ይሆን እንዴ ሂሆድ እያልኩኝ ነበረ እና በጣም ነው የሚገርመው ውድ ቤተሰቦቼ፣ በጣም ነው የሚገርመው። ብቻ ግን አንዳንድ ጊዜ የምንሰራውን ነገር ቆም ብለን አስበን ብናደርገው። ስልካችን ላይ ለራሳችን ለማስታወሻ ብለን የምንነሳቸው ፎቶዎች ይኖራሉ። እሱን ሁሉ አውጥተን እንፖስታለን ማለት አይደለም ፕራይቬት የሆነና እና ውድ ቤተሰቦቼ እንግዲህ ለድምፅ ጥራቱ ይቅርታ ጠይቃለሁ ማለት ነው። ዛሬ እንግዲህ በጣም ብዙ ጫጫታዎች አሉ ድሮም ድሮ ነበረ እና ምንላችሁ ፈልጌ ነው አንዳንዴ የምናደርጋቸውን ነገሮች ቆም ብለን አስበን ምንም አይነት ችግር አይፈጥርብንም የሚለውን ነገር አስበንበት ቢሆን ጥሩ ነው ብዬ ነው ማስበው ማለት ነው እና በሰላም አላህ ይገላግልሽ ያሳቅፍሽ ነው የምንልሽ ምንም መጥፎ ነገር አንመኝልሽም ነገር ግን የምናደርገውን ነገሮች አንዳንዴ ራሳችን ለራሳችን እንኳን ሊያሳፍረን የሚችል ነገር ነው። የተደረገው ነገር በጣም ከባድ ነው ማለት ነው እና ምንም ልል አልችልም፣ ግን እንዲህ መደረግ አልነበረበትም። ይህንን ከአንቺ አንጠብቅም ሩታዬ፣ ይሄንን ከአንቺ አንጠብቅም ማለት ነው እና ሌላው ነገር ደግሞ እንትን ያለኝ ነገር ምንድን ነው እዚህ ጋ ፎዋድ እና ፍቅር እንግዲህ እንደተለያዩ እናውቃለን ማለት ነው። ፎዋድም እንግዲህ የራሴ የሚላትን ሸጎጥ አድርጎ መጥቶልናል ማለት ነው እና ሁሉም በየፊና ፊናው እንግዲህ እየሄደ ነው። እኛም ይሁንላችሁ በርቱ ከማለት ውጪ ምንም ማድረግ አንችልምም አልቻልንምም ማለት ነው እና ፍቅርም የራሷን ይዛ መታለች፣ ፉፉም የራሱን ይዞ መጥቷል ማለት ነው እና ትዳር ማለት የአላህ ስጦታ ነው። አላህ እስከፈቀደ ነው እንጂ መኖር የማይቻልበት ነገር ነው እና በዚህ መልኩ ተለያየታችሁ ባትቀሩ ልጃችሁ የምታሳድጉ ደስ ይለን ነበረ። ግን ደግሞ ካልሆነ ምንም ማድረግ አይቻልም። እና ሌላው ነገር ምንድን ነው ቅር ያለኝ ነገር እንግዲህ ስለ አብርሽ ባለፈውም ተናግረለው ማለት ነው ትናንትና ደግሞ አስመሳይ ነው። ሁሉም ሰው ራሱን ይጠይቅ እኔ ማን ነኝ ብሎ ራሱን ይጠይቅ ብሏል፣ እንግዲህ አብርሽ ማለት ነው እና የማናት ሄርሜላን እና የእሱን ፎቶ ፖስቶ ሁልሽም እኔ ንጹህ ነኝ ብለሽ አትበይ፣ ሁሉም ሰው አስመሳይ ነው፣ ከኋላ እኔ ማን ነኝ ብላችሁ ጠይቁ ብሏል እና እኔ ማንኝ ብለን መጠየቅ አው ግድ ይለናል። ግን ደግሞ እዚህ ጋር ግልጽ የሚታሳዩንን ነው እኛ የምናውቀው። እንግዲህ ምን እናድርግ? ግልጽ የምታሳዩንን የምናየውን ነው የምናምነው። ስለዚህ እኮ ነው የተቸገር ነው። እኛ የትኛው እውነት ነው፣ የትኛው ውሸት ነው ብለን መለየት ስላቃተን እኮ ነው እና እኛ ያየነውን ነው የምናምነው። እንግዲህ ማየት ማመን ነው በሚለው ያየነውን ስለምናምን ነው እና በእኛ የሚፈርድ ሰው አለ እንዴ? በተመልካች የሚፈርድ ሰውም የለም። ስለዚህ እኔ ሁሉን ነገር ኮሜንት ላይ ዘርዝሮ መጽሐፍ በጣም ነው የሚከብደኝ። ለዛም ነው እንደዚህ በውስጥ እንደዚህ ምለፈልፍላችሁ ማለት ነው ቤተሰቦቼ። እና ኮሜንቱ ሁሉ በጣም ከባድ ነበረኝ። የሩታም እንደዛው ሙስሊም መሆን መታደል ነው፣ ሙስሊም መሆን መታደል ነው በሚል ኮሜንት ነው የታጀበው ማለት ነው። ወላይ በጣም ደስ የሚል ነበረ እና አንዳንድ ጊዜ ሙስሊም መሆን መታደል ነው አንዳንዴም ብቻ ቢሆን ሁሌም ቢሆን ሙስሊም መሆን መታደል ነው። እና አልሐምዱሊላህ አልሐምዱሊላህ፣ አልሐምዱሊላህ እንበሉት ቤተሰቦቼ ሰላማችሁ።